አላህን እንዲህ ይለናል። አላህን ትገነዘቡና በርሱ ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ ኑ ባላህ ቃል የአላህን ተአምርና ግስ ህክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። የራስ ምታትና የሲህር ልዩ ጥናታዊ ጽሑፍ አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ የቀልብ ዶክተር ቤተሰቦቻችን እንደምን ምን ከረማችሁልን በያላችሁበት የአላህ ህዝነት ጥበቃው አይለያችሁ እያልኩኝ ዘወትር ሐሙስ እንደተለመደው ወደ እናንተ ይዘንላችሁ የምንቀርበው በቀልብ ዶክተር ኡስታዞች የተለያዩ ጠቃሚ ትምህርቶችን ጥናታዊ ጽሑፎቻቸውን በቴሌግራም ቻናል ላይ ለውማው ያስተላልፋሉ። ከዛ መካከል እንግዲህ እያየን ያለነው በተከታታይ ክፍሎች ሲህር እና ራስ ምታት በሚል ርዕስ ጠቃሚ የሆነ ትምህርት ሁላችንም በዚህ ነገር ላይ እንኖራለን፣ ግን ከሲህር ይሁን ወይም ደግሞ ከሌላ ራስ ምታት ይሁን ለይተን የማናቅ ብዙዎች እንኖራለን። በዚህ የምንሰቃይና ቤታችንን እንፈትሽ። ይሄ ትምህርት ጠቃሚ ነው። ሼር በማድረግም ለኡማው እንዲዳረስም የበኩላቸውን ተወጡ። ድጋፋችሁን አሳዩን። ባረከላሁ ፊኩም። አዳዲስ ቤተሰቦችም ካላችሁ እንኳን ደህና መጣችሁ። ቻናሉን ሰብስክራይብ በማድረግ የደወል ምልክቷን አንዴ ብቻ በመጫን ቤተሰባችን ሆኑ። የሚለቀቁ ትምህርቶች ቶሎ እንዲደርሷችሁ ይሆናል ማለት ነው። ወደ ዛሬ ትምህርትም እናመራለን። መልካም ቆይታ ከትምህርቱ ጋር እወቁ ሲህርን፣ መተትን፣ ጥንቆላን አላህ ጠልቷል። የራስ ምታትና ሲህር ልዩ ጥናታዊ ጽሑፍ ላይ የተመሰረተ አስተምህሮት ይህ መጣጥፍ በቀልብ ዶክተር ስር እየተማሩ ካሉ የወደፊት ውስታዞች የሚሰጥ ትምህርት ላይ ተቀንጭቦ ተቆርጦ ለእናንተ ለኡማው ይጠቅም ዘንድ የተዘጋጀ በጥናታዊ ጽሑፍ መሰረት አስተምዕሮት ላይ ተቀንጭቦ የቀረበ ነው። ኢንሻአላህ ኡማው ሊያውቀው የሚገባቸው በኡስታዞች ተመጥኖ ተስተካክሎ ቀረበ። በዶክተር ሂዝበላህ ክፍል አራት ሶስተኛ ላይ የተቀመጠ የራስ ምታት አይነት የማይግሬን ራስ ምታት፣ ይህ ጥልቅ የራስ ምታት ሲሆን ይህንንም ነው ሌሉት የማይችሉት አይነት የውስጠኛ ራስ ህመም ነው። ህመሙ ከአንድ ከሁለትና ከሶስት ቀናት በላይ ተከታታይ ቀናት ሊቆይ ይችላል። ለምሳሌ ያህል ከላይ የጠቀስናቸውን የራስ ምታቶች፣ ህመሞች ችለው የዕለት ተዕለት እንቅስቃሴ ማድረግ ይችላሉ። ይህን ግን በፍጹም ተሸከመው አንዳችን ነገር ተግባር ማድረግ አይችሉም። የቀን ተቀን ስራውን ይገድቦበታል። ብዙውን ጊዜ ሁሌም ማለት በሚቻል መልኩ አንድን የራስ አካል ከፍሎ ጥፍቅን አድርጎ ማሳመም ይጀምራል። ይህ በራሱ በክለስተር ላይ ያሉ አይነት ምልክቶችን ሊያመጣ ይችላል። ተጨማሪ አይነት ምልክቶች ብርሃናማ ነገሮችን ድንገት ማየት፣ ዚግዛግ የሚሰሩ ብርሃኖችን መመልከት፣ ከዋክብት የመሳሰሉ ነገራትን በአይን ማየት እናም ጥቋቁር የሆኑ ነገሮች ሲንሳፈፉ ማየት ሊከሰት ይችላል። ይህ አይነት ደረጃ ላይ የሚደርሱ ከሆነ አፋጣኝ ወደ ሆስፒታል ሊሄዱ ይገባል። እዚያም ዓለማዊ ማስታገሻዎችን ከወሰዱ በኋላ በቀጣይነት የሲህር ምልክት ሊሆን ስለሚችል ወደ ውስታዞ ያምሩ። በቀልብ ዶክተር ስር ለሚማሩ የሩቂያ ዶክተሮች ብቻ የሚውል መረጃ ከዚህ ጽሁፍ ላይ ተቆርጧል። ትምህርቱ በቀልብ ዶክተር ስር ለሚማሩ የሩቅያ ዶክተሮች ብቻም ተሰጥቷል። አራተኛ የራስ ምታት አይነት የአለርጂ ወይም የሳይነስ ራስ ምታት። ይህ እንደ ስሙ ግልጽ የሆነ አይነት ህመም ነው። ይህ ለአለርጂ ካለ አሊያም ሳይነስ በሽታን ተከትሎ የሚመጣ የራስ ምታት አይነት ሲሆን ከሲህር ራስ ምታት ጋር የሚያመሳስለው ግን ልዩ ባህሪ አለው። ይህም አለርጂ እስከዛሬ ሆነው የማያውቁት እንጀራ ሲበሉ ነፍስ ውጪ ነፍስ ግቢ የሚሆኑ ከሆነ በሳይነስ ያን ያህል የሚሰቃዩ ሆነው በህክምና ስር ሳሉ ግና መጥፎ ሽታዎችን ማሽተት ልምድ እየሆነ የመጣ ከሆነ ይህ የሩቂያ ህክምና ያሻዋል። ይሁንና አለርጂን ሮቦት በዚያ አለርጂ የሚሰቃዩ የሚጠቁ ከሆነ ከአለርጂው ጥቃት በፊት አሊያም በኋላ እንዲህ ያሉ ነገሮችን ሊያስተናግዱ ይችላሉ። እና በዚህ ወቅት የራስ ምታት ማስታገሻና አናሌርጂሲክስ ኪኒኖችን መውሰድ ተገቢ ነው። ከዚያም ባሻገር በዚህ ህመም ውስጥ ሳሉ ችግር የሚፈጠርበት ማንኛውንም አይነት ነገር ከመውሰድ፣ ከመንካት ሊቆጠቡ ይገባል። የሳይነስ ተጠቂ ሲሆኑ ደግሞ አደራ አፍንጫዎትን ለብ ባለው ውሃ ስር ጨው አድርገው ማጽዳት ብቻም ሳይሆን ከአፍንጫዎ ጎንና ጎን ያሉ አጥንቶች የሚገኙባቸውን ቦታዎች በቀስታ ማሳጅ ማድረግ የተወደደ ነው። ብሎም ጠዋት ላይ ጤናዳም በውሃ ጤናዳም በውሃ ውስጥ በማፍለቅለቅ መታጠኑ በዚህ በሽታ ሁለተኛ እንዳይጠቁ ከማድረግም አይነት ፍቱን ህክምናም ጭምር ነው። ይህ በሲህር ዙሪያ የሚያጠራጥሩት አይነት ህመም ከሆነ ግን ውስታዞን ያናግሩ። ወደ ቀልብ ዶክተር ውስታዞችም ያምሩ። በቀልብ ዶክተር ስር ለሚማሩ የሩቅያ ዶክተሮች ብቻ የሚውል መረጃ ከዚህ ጽሑፍ ላይ ተቆርጧል። ትምህርቱ በቀልብ ዶክተር ስር ለሚማሩ የሩቂያ ዶክተሮች ብቻም ተሰጥቷል። አምስተኛ፣ የራስ ምታት የሱስ ራስ ምታት። ይህንንም ሳንጠቅስና ግንዛቤ ሳንሰጥ ከምናልፍ በሚል እንጂ ለማህበረሰቡ ጠፍቶት አይደለም። ይህ በሱስ ባርነት ውስጥ ላሉ ሰዎች የሚውል ምክር ነው። አንድ ሙእሚን አንድ ሙስሊም ከጫት ከሲጃራ፣ ከሺሻ ከሄሮይን ከሐሺሽ ዝቅ ሲል ደግሞ ከሻሂ ከጣፋጭና ከቡና ሱስ የወጣ ሊሆን ይገባዋል። ሙስሊም በራሱ አቅል የሚኖር የምንም አይነት ሱስ ተቀጽላ ያልሆነ ፍጡር ነው። ይህን ስንል ያንተን ወይም ያንችን ጊዜያዊ ደስታን ለማስቆም ሽተን አስበን አይደለም፣ ለጤና ጉዳት አለው ብለን እንጂ ለዚህም ሲባል ከላይ የተገለጸው ሱሶች መካከል አንዳንዶቹ ለሕክምና ቢውሉ እንጂ ከዛ ውጪ ቀን ተቀን እነርሱ ላይ ጥገኛ ሆኖ የሚኖር ሰው ጤናው ሙሉ ለሙሉ መጠበቅ አይቻለውም። አንድ ሰው በላዩ ላይ በነፍሱ ላይ ሐቅ አለበት። አንድ ሰው የሱስ ተገዢ ሆኖ ሙስሊም ነኝ በአላህ አምናለሁ ሲል እንደ መስማት የሚያሳምም ነገር የለም። አንድ ሙእሚን መብላት፣ መጠጣት፣ መደሰት እየቻለ በሱስ የተነሳ ታሙ፣ የአልጋ ቁራኛ እንደመሆን የሚያም ነገር የለም። እኛ ይህንን የምንለው በአንተ ላይ ጠላትነት ተሰምቶን፣ በአንቺ ላይ ጊዜ ላይ ፈራጅ ሁነን ሳይሆን ታመህ ወይንም ታመሽ ሌላው ማድረግ የሚችለውን ማድረግ ሳትችሉ ስትቀሩ ማየት ስለ ማንሻ ብቻ ነው። ሱስ የተባለ ማንኛውም አይነት ነገር አቆሙ! እስኪ ራሳችሁን ለመለወጥም በዚያውም የሞከሩ ይህ ወንድማዊ አባታዊ ምክርም ነው። ይህ ሱስ በምታቆሙ ጊዜ የሚፈጠሩ የተወሰኑ ነገሮች ይኖራሉ። ከነኛም ውስጥ ዋነኛው የራስ ምታት አንዱ ነው። የራስ ምታት ገዳይ አይደለም። ሱስን ስላቆሙ ብቻ የመጣ ነው። በዚህ ወቅት እንቅልፍ ተመራጭ ነው። ብሎም በርካታ ውሃዎችን መጠጣት ጠቃሚ ሲሆን ወደ ሱስ የሚያስገቡንን ነገሮችን መራቅ ይኖርብናል። ስፖርት መስራት፣ ትዳር ላይ ካሉ ከባለቤቱ ጋር የፍቅር ግንኙነቶችን መተግበር፣ ይህ የራስ ምታትን ሙሉ ለሙሉ የማጥፋት አቅም አለው።